ጌታ ቤት ገቡ። በዛ ላይ ደግሞ እገልዋለሁ ምናምን ትላለች። ቆይችን ነበር ሚስቴ አድርጌ ያልኩት። አንተ እኮ ካላዩ ኋላ ምንም አልክ እንጂ ነግረን ነበር። ከዚህ የተሻለ ልሰጠኝ የምችል ምንም አይነት ስጦታ የለም። ለማንም እንዳትናገር። ለካ አባዬ ለእኔ ችግር የለው አንተ ግን ተጠንቀቅ፣ እንዳትናገር። ይኸውልሽ፣ እኔ ፍቅር እያታለሉን እንደ እኔን ማንም ሊያታልለኝ አይችልም።

ቤቱን እኮ በአንቺ ስሚሆን ብሬ ነው እኔ። እኮ በካሌብ ስም አድርገው ብዬው ነበር። ሴት ትሻላለች ማ እንዲሁም ደግሞ ዳኒ የማወረዳቸው ጊዜ አሁንም እየቀጠለ ይገኛል ማለት ነው። በቀን በቀን መንቃት ያልቻሉትና እንዲሁም በጭማሪ እየተዋረዱ ያሉት ዳኒና ቲና አሁን ላይም ቀጥለዋል ማለት ነው። እንግዲህ ቲና በአሁኑ ሰዓት እጅግ በጣም ደስ ብሏታል። ምክንያቱም ቤት በስሜ ተገዛልኝ፣ በቃ ሁሉ ነገር ጨረሰ፣ ያሰፉት ነገር ተሳካልኝ፣ ከዚህ በኋላ ሽማግሌውን እገለዋለው እያለች እንግዲህ ራሱ ገዝቶ በሰጣት ቤት በዚያ ቤቱን አስዛ ግማሹን ብር ማለት ነው ለማስገደል እንደወሰነች እንግዲህ ከዚህ በፊትም ያው ለዳኒ ስታወራው ነበረ። ይህን ነገር ስታወራ እንግዲህ ቃሊብ ሁሉ ነገር ሰምቷል። ባለፈው ፓርቲ ላይ እጅግ በጣም መቆጣጠር ያቃተው ቃሊብ አሁን ላይ መጨረስ አለብኝ፣ እነሱንማ ገድዬ እስር ቤት ራሱ እገባለሁ። እንዴት እንደዚህ ያክል አባቴን ለመግደል ትነሳለች? ጭራሽ ቤቱን ራሱ በስሙ አድርጎላት ለመግደል ታስባለች? በማለት እንግዲህ በንዴት ተነሳስቶ ሁለታቸውንም ሊጨርሳቸው ሲል እንግዲህ የቃሊብ አባትና እንዲሁም ደግሞ ትሁት በመምጣት ነው ቃሊብን ያስቀሩት ማለት ነው አሁን ላይ ሁሉን ነገር መቀየር አለበት። እኛ እንድታይ ነው የፈለግኩተኝ በማለት እንግዲህ አባቱ አስጠንቅቆ ነግሮታል። እኔም እንደዚህ አይነት ነገር ውሳኔ እንደምትወስድ እኔም አቅ ነበረ፣ ግን ደግሞ አንተ በአይንህ ካላየህ አታምንም። ለዛ ነው ራስ ግን ሴት አስመስለ ገብተህ ሁሉን ነገር እንድታይ ያደረኩ በዚህ ምክንያት ነው። አሁን ታምናለ ነገሮቹን፣ እሷ የምትለውን ነገር ሁሉ አታምንም ስለዚህ እውነቱን እንድትረዳ ብዬ ነው እንጂ እንደዚያ ዐይነት ነገሮችን ትዕግስት እንደሌለ አውቃለሁኝ። በማለት አባዬ፣ አንተና ትሁት እንዴት ታገሳችኋት እሷን? ብዬ ነው እንዴ እሷን ሚስት ብዬ እዚህ ቤት ያስገባዋት እንዴት ከእሷ ጋር እስከዛሬ ኖርሁኝ? እያለ እጅግ በጣም እየተበሳጨ ነበረ። እንግዲህ ሽማግሌውም ከዚህ በኋላ ልብስን ቀይረህ አሁን ከፊልድ እንደመጣ መምሰል ትችላለህ ከዚህ በኋላ በዚህ ሁኔታ አትቀጥልም። ሄደና ልብስን ቀይረ ከፊልድ እንደመጣ አስመስል በማለት እንግዲህ ያው ቃሊብም አሁንም ሴትነቱን መምሰል ትቶ ቀጥታ ከፊልድ የመጣ በመምሰል እንግዲህ ወደ ቤት ተመልሷል ማለት ነው። ቲና አሁን ላይ ጮቢዋን እየረገጠች ትገኛለች። ምክንያቱም ቤት በስሟ ስለተገዛላት ማለት ነው። በቃ ሀሳቤ ሁሉ ተሳክቷል በማለት እጅግ በጣም ደስ ባለበት ሰዓት ነበረ እንግዲህ ቃሌ ብየመጠው ማለት ነው። ሰላም ጤና ይስጥልኝ፣ ቻናሌ ተከታታዮቼ፣ ቤተሰቦቼ በያላቸውበት ሰላማቸው እየብዛልኝ ለቤቴ አዲስ ይሆናችሁ የደውል ምልክቱን በምጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። ግፈኛዋ ሚስትና እንዲሁም ደግሞ የሰራተኛዋ ፍጥጫ ተከታታይ ድራማ እጅግ በጣም እንግዲህ አጓጊ በሆነ ፓርት ላይ ማለት ነው ቀጥሏል። ባለትዳሮች እንግዲህ ባለመስማማት እንግዲህ ቤት ውስጥ የሚፈጠረውን አንዳንድ ነገሮችን አስተማሪ የሆነ እንዲሁም ደግሞ ዘና የሚያደርግ ነው። በነገራችን ላይ ሰነፎችን መስራት እንዳለባቸው ነው እንጂ የሰው ገንዘብ መመኘት እንደሌለባቸው የሚያስተምር ብቻ ግን ብዙ ነገር እያደረጉ መጨረሻ ውርደታቸውን የሚከባነኑበት ወይንም ደግሞ የሚዋረዱበት ጊዜ ነው ማለት ነው። ስለዚህ የሰው ነገር ከመመኘት የራስን ነገር ለፍቶ ማግኘት ልክ እንደ ትሁት ራስን ዝቅ አድርጎ መስራትና በራስ ላብ እንደመኖር የመሰለ ነገር የለም። ብቻ አስተማሪ ድራማ ነው ማለት ነው እና እጅግ በጣም እንግዲህ አሁንም ቲና መጥፎ ነገሮቿን ከማድረግ ወደ ኋላ አላለችም ማለት ነው። እንግዲህ የቃሌብ አባት ይሄ ሁሉ ነገር ደርሶበት እንኳን ስንት ነገር አድርጋበት ሁሉን ነገር በመታገስ በጣም ትግስተኛ ነው ባይዘው፣ እኔ በጣም ነው የማደንቃቸው ማለት ነው፣ የቃሌብን አባት ማለት ነው። ከምንም በላይ እጅግ በጣም ትግስተኛ ናቸው። ከአሁን አሁን ትቀየራለች ብሎ በጣም ብዙ ነገር እየጠበቁ ነው። በዚያ ላይ ደግሞ ዳኒ ትንሽ አዛኝ ነው። ቢያንስ እንኳን ገንዘብ ፍላጎት ቢኖረውም ሰውን ለመጉዳት ብዙ እንትን አይልም። እንዲሁም እሷ በጣም ብዙ ነገር ልታደርግብኝ ስትል እንኳን እሱ ሕይወቴንም ታድጎታል ማለት ይቻላል በማለት እንግዲህ የቃሌብ አባት ለቃሌብ ሲነግረው ነበር እንዲሁም ለትሁት ማለት ነው እና እሱ ሰውን መጉዳት አይፈልግም፣ ግን ደግሞ ገንዘብ የሚያገኝበትን መንገድ ከእሷ ጋር ይተባበራል በማለት ትሁትም አዎ እሱ ሌላ ትዳር ለማግባት እኮ ነው ዝግጅቱ እና ብዙ ነገሮች አሉ። እሱ ገንዘብ ነው የሚፈልገው። ይብን ራሱ ቲናን አይፈልጋትም፣ አይወዳትም፣ አያፈቅራትም፣ ግን ደግሞ ከእሷ የሚፈልገው ነገር ገንዘብ ነው በማለት እንግዲህ ሌላ የሚያገባት ሚስት እንዳለችው እና እንዳቀደ ነገሮቹን በሙሉ እንግዲህ ለትሁት አብዛኛውን ጊዜ እያማክራት ነበረ። ትሁትም ትመክረዋለች፣ በነገራችን ላይ ማለት ነው። ብዙ ነገሮች ትነግረዋለች እና ወደ ራሱ እንዲመለስም ነግረዋለች እና በዚህ ምክንያት ነው እንግዲህ ሽማግሌው፣ እሱ ክፋት ብዙም አይለበትም፣ እንደሷ ጨካኝ አይደለም ለማለት ነው ባጭሩ። እንጂ እሱ የሚያደርገው ነገር ልክ ነው እያለ አይደለም፣ ግን ከእሷ በተለየ መልኩ ሰውን መጉዳት ባጭሩ አይፈልግም ለማለት ነው ማለት ነው። እና ቲና አሁንም እንግዲህ ይህን ነገር ከማድረግ ወደኋላ አላለችም። የእሷን መጨረሻ እስኪ ቤቱንም ገዝተንላት ሰተናት እስኪ እስኪ ምን እንደምታደርግና ና ጸባዩዋ ምን እንደሚመስል ደግሞ ማየት እንፈልጋለን በማለት እንግዲህ ወስነዋል ማለት ነው። የሐሰት ሰነድ በማዘጋጀት እንግዲህ ቤቱን እያገኘችና የተገዛላት ወይንም ደግሞ ኖርማል ወደ እሷ ወደ እሷ ስም የዞረላት በመምሰል እንግዲህ ፈርመውላታል። አለ የመጨረሻውን እንግዲህ ቀጣይ የምፈርምልሽ ይሆናል፣ ለአሁኑ ግን ይህንን ይመስላል በማለት እንግዲህ ፈርሞላታል ማለት ነው። የቃሌብ አባት የሚኖሩበትን ቤት በእሷ ስም አድርጎላታል ማለት ነው። እንግዲህ በእሷ ቤት ነው ማለት ነው። ግን ደግሞ የጋሊባ አባት እጅግ በጣም ብልጥ ናቸው ና ነገሮቹን በሙሉ እንግዲህ አስተካክሏል። እሷ ደግሞ ቤት ትገዛልኝ በማለት እጅግ በጣም ደስተኛ ሆናለች። እንዲሁም ዳኒን በመጥራት ዛሬ የደስታችን ቀን ነው ና ደስታችን አብረን እና ክብረው በማለት እንግዲህ ዳለችበት እንግዲህ ዳኒን ጠርታው እንግዲህ ደስ የሚል ጊዜም አሳልፈው ነበር። በቃ ሁለታቸውን መጠጣት አለብን በማለት ዛሬ ምንም ብትለኝ ምንም አልሰማህም። ደስታዬን እንድታበላሽብኝ በፍጹም አልፈልግም። ያው እንግዲህ ዳኒ ተጠራጣሪ ነው፣ ዘወር ዘወር ብሎ እንግዲህ ነገሮቹን እያያል ማለት ነው። እሷ ደግሞ በጭፍን ነው የምትነደው። እና አውቀው እየተጫወቱብን እንዳይሆን ቤትን ያክል ነገር እንዴት በስምሽ ሊያደርግልሽ ይችላል? አስበሽዋል? እንደ አንቺ ቤት እኮ ነው ያልሽው እያለ ሲነግራት ነበረ ዳኒ፣ አሁን ምንም ነገር በደስቴ ላይ ምንም አይነት ነገር እንድትጥልብኝ አልፈልግም። እኔ መደሰት ነው የምፈልገው። መጠጣት የምትፈልግ ከሆነ ቤት ቀይረን እንጠጣና ደስታችን እናማሙቅ በማለት እንግዲህ ደስታቸውን አብረው ካሳለፉ በኋላ ቀጥታ ወደ ቤት ነበር እየተመለሱት ማለት ነው። ሁለታቸውም እጅግ በጣም ሰቅረው ስለነበር የሚሉትንም የሚናገሩትን ነገር አያውቁም ነበረ። ቃሌብም እንዲሁም የቃሌብ አባት ትሁትን ባሉበት ሰዓት እንግዲህ በጣም ብዙ ነገር ሲሉ ነበረ ማለት ነው። እንዲሁም ደግሞ ዳኒን ፍቅሬ እያለች ነበረ፣ ፍቅሬ በቃ ገብተን አሁንም ደስታችን እንቀጥል እያለች ማለት ነው ስትናገር እሷኮ ስጠጣ ባልና እንዲሁም ወንድሟ ይምታታባታል በማለት እንግዲህ ዳኒ ይመልሷል፣ ማለት ነው የራሷ አቃሊ ይባሏ እያለ እንዲሁም ደግሞ ፍቅሬ ውዴ እያለች እንግዲህ ዳኒን እንትን ስትል ነበረ። እና ሽማግሌው በጣም ነበር እየገረመው ቢያንስ እንኳን በፊታቸው ጠጥተው ምን ብለው እውነቱ ይብን ማለት ነው። እና ይህን ሁሉ ነገር እየተናገሩ ይህን ሁሉ ነገር ንትን እያሉ እንዴት ነው ቃሊብና እንዲሁም ደግሞ አባቱ አይነቃም ብለው ራሱ የሚያስቡት ማለት ነው። በእነሱ ድርጊትና በእነሱ ዘራ እንኳን እነ ቃሊብ እንደዚህ ባይከታተሏቸው ራሱ በሁኔታቸው ራሱ እኮ መረዳት ይቻላል ማለት ነው። እና ዳኒና ቲና ደግሞ ዝም ብለው ነው የሚነዱት ማለት ነው። በተለይ ቲና በተለይ ቲና ማለት ነው እና በጣም ነው የሚገርሙት ያላቸው ነገሮች ማለት ነው የሰው ገንዘብ ለራስ ለማድረግ ይህን ያክል መጣጣር በተለይ ቲና በጣም ነው እንትን የምትለው ምክንያቱም እጅግ በጣም እንግዲህ ጥሩ ቤተሰብ ውስጥ ነበር የገባችው የራሷ መጥፎነት እና የራሷ እንትን ነው እዚህ ውስጥ የጣላት ክፋት ማለት ነው መጨረሻዋም እጅግ በጣም ነው እንትን የሚለው ከዳኔም ማትሆንም እንዲሁም ከቃሊብም አትሆን። መቼም ይቅርታ አያደርግላትም፣ መቼም ቢሆን መቼም ማለት ነው ይህን ይቅርታ አድርግልኝ ብትለው አያደርግላትም። ምክንያቱም አባቱን እንዲታመም ያደረገችው እሷ ነች። ስንት ነገር አድርገዋለች። ታሞ በነበረ ሰዓት እንከባከበዋለሁ፣ ጥሩ ነገር አደርግለታለሁ እያለች የውሸት ነገር እየተናገረች ግን ምግቡንም መሆኑ እየደፋችበት ስትገፈትረው ነበር። ዳኒና እሷ ቁጭ ብለው ሌላ ስለ ፍቅር ነገር እንግዲህ ፍቅራቸውን ሲቀጩ ይብን የቃሊብ አባትን ማለት ነው ዓይኑን ትጨፍነው ነበር። በጣም ብዙ ነገር መጥፎ ነገሮችን አባቷ ላይ አባቱ ላይ አድርጋለች ማለት ነው። እና ይህ ሁሉ ነገር አድርጋ ቃሊብ ዳግመኛ ማለት ነው እንደው የፈለገው ልጅ እንኳን አረገዝኩኝ ብትል ይብን ማለት ነው አሁን እሱን ልቡን እንትን የምትልበት ምክንያት አንድና አንድ እሱ ደካማ ጎኑ ልጅ ነውና ከአንተ አረገዝኩኝ ብላ እንኳን ብትመጣ ይቅርታ ማድረግ የለበትም ብዬ ነው የማስበው፣ ማለት ነው ምክንያቱም በጣም ብዙ ነገሮችን ስላደረገች ስለሰራችበት ማለት ነው። እና አሁን ላይ እንግዲህ ቤትም ቢሆን ማንም እኔን ሊያታልለኝ አይችልም፣ በፍጹም አያታልሉኝም እያለች እንግዲህ ጉራዋን ስትነፋ ነበረ። እንግዲህ በመጨረሻም ይህን ሁሉ ነገር እነሱ እንዳወቁ እንዲሁም ደግሞ የቃሊብ አባትም እንደሚያስታውስና ነገሮቹን እንደሚያቀስሰማ ማለት ነው እጅግ በጣም እንግዲህ ራሷን ፌንት ነው የምታደርገው ብዬ ነው የማስበው ማለት ነው። እና መጨረሻው የዳኒና የቴና ጉዳይ እጅግ በጣም እንግዲህ አጓጊ የሆነ ፓርት ነው። እና ውዴ ቻናል የተከታታዮች ቤተሰቦች በያላችሁ በሰላማችሁ ይብዛ። ሌላ ቤቴ አዲስ የሆናቸው ደውል ምልክቱን በመጫን ቤተሰብ ሁሉ መልካም ጊዜ ተመኘውላችሁ።